ሲጠገብ ይጎራል ላሉ እንዴ ሀዋ አይነት ዋቢጤ ማለት ነው። ምን ነው ሀዋ እንዴ፣ አልበዛም? አልበዛ ፈጣሪሽን እኮ በእንጨት ልንከዋልሽ እንዴ! ያንን ያክል ያንን ያክል እሪታ፣ ያንን ያክል አንገት መድፋት። ልክ በቃ ለኢኑ ምን ምንሺ ሰው ያለቀብሽ ይመስል ማለት ነው እንዴ አረላህም ፍሪ ይሄን ያክል ጓደኛ ጋር ጓደኛ ለመሸሸኝ ብለሽ ነው ያ ሁሉ ሀዘን? ኧረ ኧረ ተይ ተይ ተይ፣ ፈጣሪሽን በንጨልኝ ካዋልሽ። አሁን ገና አሰላሙ አሌይኩም ወራህመቱላ ወበረካቱ። ሰላም ጤና ይስጥልኝ ውድና እየተካበራችሁ የቻናሌ ቤተሰቦች ሁላችሁንም ሰላም ሰላም ብያለው። በያላችሁበት አላ ሰላምታና እዝነት አይለያችሁ ለማለት እወዳለው። ውድ ቤተሰቦች ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቻናልን ተቀላቀሉ። ነባር ቤተሰቦች ቪዲዮ ላይክ ሼር እያደረጋችሁ አበረታቱኝ ማለት ነው። ዛሬ ደግሞ ስለ ሀዋ ጉዳይ ተመልሼ መጥቻለሁ ማለት ነው። ትናንትና ሀዋ እንደምታዩዋት በጣም አዝና ኡ ሰሩኝ ፊቱን እያለች ተክዛ ጀማል ከስራ መጥቶ ማረፍ ሲገባው እሷን እንደ ሕፃን ልጅ ልክ ፓምፐርስ እንደሚቀየርለት ሕፃን ልጅ እሷን ሲያባብል ነበር እና እኛም አዝነናል ስታለቅስ እንዲሁም አባቷን መሞትም ትንሽ ቀንጨባ አድርጋ ስታለቅስ እኛም አብረና ታልቅሰናል ማለት ነው። በእርግጥ እኔ በቃ የከፋት የውስጧን ባላቅም ያው አባቷን ያስታወሰችበት እንግዲህ አሁን ልክ አመቱን የሞተው አመቶ ነው ብላ የሆነ ነገርም እንግዲህ ከከፍታ በዛው ነበር ይመሰለኝ። እኔ እንደዚህ የጥጋብ አልመሰለኝም ነበር ማለት ነው። እንግዲህ ዛሬ የተከፋችበትን ምክንያቷን በምን እንደተከፋች ዛሬ ለተመልካቾቿ ግልጽ አድርጋለች ማለት ነው። ስለዚህ የተከፋችበት ነገር ደግሞ ምንድን ነው ብትሉ፣ እጅግ በጣም የሚያስወቅሳት የሚያሳዝን ነው ማለት ነው። እንደ አንቺ በነገራችን ላይ ቆይ፣ በጓደኛ መከዳት፣ በቤተሰብ እንኳን በጓደኛ መከዳት በቤተሰብ መከዳት ዛሬ የተለመደ ሆኗል የተለመደ ሆኗል እንኳን አይደለም ጓደኛ እናትና አባት በእናትና አባት በመካድ በእህት በወንድም በተለያዩ በቃ መካድ ዛሬ ብርቅ አይደለም ወይም አዲስ አይደለም ስለዚህ አንቺ ምን ድን ሆነሽ ነው እንደዛ አንገትሽ እንደፍተሽ እየየ ያንኩሉ እየየ በቃ እንደዚህ ምን ሆነሽ ነው ምን ጎድሎብሽ ገና ጓደኛ ከዳኝ ብለሽ ምን ብትል ጥሩ ነው? ጓደኛዬ የኔ የውስጤ ውስጤ የሆነው የኔ ነው ያልኩት ጓደኛ ጓደኛዬ ስለራቀችኝ በዛ በጣም አዝኜ ነው። ሌላ ምንም አልሆንኩም። ቤትም የጎደለብኝ ነገር የለም። ባሌም አላስከፋኝም። ሌላ ምንም የተከፋሁበት ነገር የለኝም። የኔ ናት ያልኳት የቅርብ ጓደኛዬ ስለራቀችኝ ብቻና ብቻ ነው የከፋኝና እንደዛ ያለቀስኩት በዛውም በዚውም አባቴን አስታወስኩኝና ይባስ ተባባሰብኝ። ብላለች ማለት ነው። በእርግጥ አባትሽ የአባትሽን መጎዳት አዝነናል፣ በአባትሽ ተጎድተሻል። አላ ሂራማ አንችትም አና ጽናቱን ውስጥሽ ብለናል። ግን ይሄ በጓደኛዬ ገና አብሬ እየበላሁ አብሬ እየጠጣሁኝ ከጎኔ ራቀችኝ ብለሽ ያንን ያክል ሰሩ ፍትኝ እ ያልሽው ባልተቤትሽ ከስራ ውሎ ሲመጣ መጣ ሆይ ደክሞሃለይ፣ ሀቢቢ ገልቢ ብለሽ እሱን እንደ መቀበል አንቺ አንገትሽን አቀርቅረሽ ተክዘሽ ነበር መቀበል ያለብሽ። ሲጀመርም ገና ወጥ ልሰሪ ከስራ ቦታ እየመጣ ገና ሽንኩርት ስትከትፊ ነበረ እንጂ ሽን ከሚያወጣሽ እንተንከባከቢ ጓደኛ ሄደ። በቃ መጣች አይደለ? አልፈልግሽ ማለች ሄደች። መንገዱን ጨርቅ ያርግልሽ ነው። በቃ ሌላ ጣጣ የለም። እንዲ እድሜ ለባለቤትሽ፣ ባለቤትሽ ከጎንሽ ነው። ልጆች አሉሽ፣ ከጎንሽ ማጽናኛ ናቸው። እውነቴን ነው፣ ልጅ ያለው ሰው በምንም አይከፋም። በቃ ልጆችሽ አንቺ ማጽናኛዎች ናቸው፣ ሲከፋሽ፣ ሲደብርሽ፣ በቃ በሁሉ ነገርሽ ልጆችሽ ከጎንሽ ናቸው ማለት ነው። ልጆችሽ ካሉ መጽናኛዎች ናቸው። እንኳን ባልተቤትሽ እያለ ማለት ነው። ልጆችሽ ከጎንሽ ናቸው። ያው መጀመሪያ መቼም ባልተቤትሽ ነው ከልጆችሽ በፊት ያገኘሽው ብዬ ነው። ያው እንግዲህ ባልተቤትሽን ያስቀደምኩት ማለት ነው። ስለዚህ ጀማልን ያክል ቆንጅዬ አሳቢ ይሽን ቅጥቅጥ አድርጎ ሙን ሙን አድርጎ የያዘሽም ባልታ ቤትሽ እያለ ጓደኛ ሸሻይ ብለሽ እንደዛ ሰሩኝ ፍቱኝ ብለሽ እንደዛ ያን ያክል እየይ ምነው? አንቺ አይደብርሽም? ፈጣሪሽን እኮ በእንጨልን ካልሽው በቃ በእንጨልን ካህነ ያልሽ ማለት ነው፣ አንቺ እና ስለዚህ ትክክል አይደለሽም እንዴ። ጓደኛ ትመኑ። በነገራችን ላይ እንደ ጊዜው ሁኑ። እንኳን አይደለም የዛሬ ዘመን ጓደኛ ከድሮም ቢሆን ሸተት ሸተት ሲል ሰው አታውቁትም። አንቺ ደግሞ በቃ አልፈልግሽም ከውስጥሽ ወጣው ስትልሽ ብላሽ ስትሄድ ከኔም ውስጥ ውጭ ሂጂ፣ መንገዱ ጨርቅ ያደርግልሽ ብለሽ ብቻ መሸኘት ነው ያለብሽ እንጂ እንደዛ ምንም ሳይጎድልሽ ልክ እንደተጎዳ ሰው የምር አወናጀልሽን። እኛን ራሱ እቤት ምን ጎድሎባት ነው? ጀማልን ጨፈጨፍ ነው። አውጥቶ ስለማያዝናናት ነው? ሁልጊዜ ቤት ውስጥ ነው። ለምን ወደዛው አያዝናናት? በቃ ጭፍጭፍ አስደረግሽን ማለት ነው። ባልሽ ነው ወንጀለኛ ያደረግሽን? አወናጀልሽን። አንቺ ለካ ጥጋብ ነበር ሲያስለቅስሽ የነበረው። ሀዋ፣ እንዲህ አላህን እንደው በእንጨልን ካሀት በይ፣ አልሐምዱሊላህ በይ አንቺን ደረጃ ያላገኘው ሞልቷል የአንቺን ደረጃ የሚመኝ ስንቶች አሉ ማለት ነው። ስለዚህ አንቺ ደግሞ ለዚህ ደረጃ በቅተሽ አልሐምድልላ ብለሽ በቤትሽ ላይ ሆነሽ ባልሽ ከጎንሽ ልጆችሽ ከጎንሽ ሆነው አንቺ ደግሞ ገና ጓደኛ ከዳኝ ብለሽ ይሰሩኝ ኦኡ ብለሽ ያንን ያክል ማዘን ያንን ያክል አንገት መድፋት ምን አመጣው? እንዲህ አንዳንዴ ጥጋብ እናንተ ጥጋብ እኮ ግን አይቻልም። ጥጋብ አይቻልም፣ እንደ ራብ ነው ለካ የሚቻለው። እና ያው ዛሬ እንግዲህ በጓደኛ ተከድታ እንደሆነ የትናንትና መከፈቷ ዛሬ ግልጽ አድርጋለች ማለት ነው። ውድ ቤተሰቦቼ፣ በነገራችን ላይ ጓደኛ አትመኑ። ጓደኛ ስትይዙ ደግሞ አስቀድማችሁ ከውስጣችሁ ውሃ ጨምሩት ማለት ነው። የዛሬ ጓደኛ እንዳውሌ ንፋስ ቡልቡል፣ እፍ እፉ እፍ ያለ ነው ማለት ነው። እና ስለዚህ አንቺ ደግሞ ባልሽና ልጆችሽ ከጎንሽ ሆነው እየ በቃ አንቺ በእንደዚህ አይነት መከፋት ስትታይ እጅጉን እኛ አዝነናል ማለት ነው። እኛ ምን ሆነች ነው ብለን ነው እንጂ በእንደዚህ መሆኑን አላወቅንም። ይሄን ካስረዳሽን በኋላ ግን ጭንቀቱ ያዘንልሽ ሁሉ ነገር በቃ ከኛ ጋር የለም ርቋል ማለት ነው። ስለዚህ ለካንቺ እኛ ያዘን ነው። ምን ተበድለሽ ነው ብለን ነበር። አንቺ ለካ ጥጋብ ነው ማለት ነው ያስለቀሰሽ። እንደ ጓደኛ ገና ከዳኝ ብለሽ ማለት ነው። ደግሞ ስለ ጓደኛ ምንነት በአንቺ ቁጭ አድርጎ አስረዳሽ። በቃ ጓደኛ በቃ ጓደኛ ሲይዝ ጓደኛ ሲሉ ጓደኛ ላችኋለሁ ሲሄዱ መንገዱን ጨርቅ ያድርግላችሁ ነው የምለው ብሏል ማለት ነው። ጀማል እውነቱን ነው። እና ስለዚህ ሐዋይ እንኳን ሌላ በደል የሌለሽ በቃ ምን ለማ በጥቅል እንኳን በሌላ በደል ሌላ ተበደልሽን ያላሰማሽን የቀላል ነው ማለት ነው። እና ውድ ቤተሰቦች እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ስለነበረን ቆይታ ከልብ አመሰግናለሁ። ቪዲዮ ላይክ ሼር አድርጉት። አሰላሙ አሌይኩም ወረህመቱላሂ ወበረካቱህ።